ተጠቃሚ ትባለ ሐዋላይና አለች። ሐዋላይና ምን ማለት ነው? ኧረ ሚስኪ ልጅ ናት። ምንድነው እ ምንድነው እኮ አረብኛ ነው። ትነግረኛለች። ኢክራምን ነው የምትፈልጊያት? ኢክራም ተመቸች

ቤትም ቤት ያቋት አደለም እኮ ቤት እነሱ ቤት ግን ማንንም አላውቅም። ቤቱን ያሳየም ጊዜ ቤቱን ላሳይሽ ጊዜ ከዞረ ትታያለች ማለት ነው። እኔ አገባኝም ስማ ትዝ ሮሽ ቤት መጣችሁ ስለሚመለከተኝ ጉዳይ

ከአምላክ ኢክራምና ከፈኪ ማኒ በጠር ቁንጅና ሰርፕራይዝ፣ ሰርፕራይዝ እንደዚህ ነው። አግባ እንጂ ኢክራም። እኔን ነው መልስ ነው።

የዚህ ሚከተል የሽሮ ለፋዘር እየለባበች ነው። ማዘር ለፋዘር እያገዘች ነው። በርካም ቢሆን ምን

ግን ለምንድን ነው በዓል አምሳዎቻችሁ ወጥታችሁ ሪፖርት አድርጋችሁ የመጨረሻ ቪዲዮ በደንብ ማታ አስነሱት። በኪያን አሳያ የተመረጠ ሰው ጋር ያገኘትን ሴትዮ ምን እኔ

እኛ አላቅም ወላሂ፣ ሰብስክራብ እንዳላቸው አላቅም፣ ምን ያህል እንደሚያገኙ በአንድ ቪዲዮ አላቅም፣ መች መች እንደሚለቁም አላቅም። ወላ መርጫ አለ ማነበው፣ የታየኝ ነው ማነበው ግን